ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ፣ አብራችሁን ቆዩ። በቅድሚያም የሀሳብ ልዩነትን በሰለጠነ መንገድ በንግግር በመፍታት የተገኘውን ሰላም በዘላቂነት ማረጋገጥ እንደሚገባ የዳባት ከተማና ወረዳ ነዋሪዎች ተናገሩ። የዳባት ወረዳና ከተማ አስተዳደር በጋራ ዘላቂ ሰላም ለዘላቂ ልማት በሚል መሪ መልእክት፣ ከተለያዩ የማህበረሰብ ክፍሎች ጋር ተወያይተዋል። ደረጀ ደርበው ዝርዝር አለው። ዘላቂ ሰላም ለዘላቂ ልማት በሚል መሪ መልእክት የተገኘውን ሰላም በማጽናት የተጀመሩ የልማት ስራዎችን ማስቀጠል በሚቻልባቸው የጋራ ጉዳዮች ዙሪያ በዳባት ከተማ የምክክር መድረክ ተካሂዷል። ባለፉት ጊዜያት ማህበረሰቡ ከመደናገር ወጥቶ ለዘላቂ ሰላም ግንባታና ለልማት ስራዎች ተጠናክሮ መቀጠል እያደረገ ያለው ሁለንተናዊ ድጋፍ መሻሻል የታየበት እንደሆነ የአማራ ክልል ርዕሰ መስተዳድር ዋና አማካሪ ረዳት አቶ ባንቲሁን መኮንን ገልጸዋል። ትምህርት ቤት ግንባታ፣ በጤና ጣቢያ ግንባታ፣ በመስኖ ካናል ግንባታ፣ በመንገድ ፕሮጀክቶች በዚህ ችግር ውስጥ ሆነው ዳባት ከተማም ዳባት ወረዳም የተጠናቀቁ ፕሮጀክቶች አሉ። በመሰራት ላይ ያሉ ፕሮጀክቶች አሉ። ይሄ ህብረተሰቡ ይሄ ልማት መቆም የለበትም የሚል አቋም ስላለው መስራት ልማት ማምጣት የእኛን ተጠቃሚነት ማረጋገጥ ነው የሚል አቋም ስላለው ከውይይታችን ተነስቶ ከመደናገር ወጥቶ ለልማት እና ለሰላም ባለው አቋም የመጣ ውጤት ነው። እንደ አቶ ባንቲሁን ገለጻ ሰላም በመንግስትና በተወሰኑ የማህበረሰብ ክፍሎች ፍላጎትና ርብርብ ብቻ የሚገኝ ሳይሆን የሁሉንም ባለድርሻ አካል ተሳትፎ የሚሻ ነው። ሰላም ወይ ከመንግስት ብቻ ወይ ከሃይማኖት አባት ወይ ከሀገር ሸማግሌዎች ብቻ የሚገኝ አይደለም። እያንዳንዱ ሰው በመዳፉ በራሱ እጅ ሊያረጋግጠው የሚችል ጉዳይ ነው ሰላም በወረዳው የተለያዩ የልማት ስራዎች እየተከናወኑ መሆኑን የገለጹት የዳባት ወረዳ ዋና አስተዳዳሪ መርሻ ወረታ ከህብረተሰቡ የሚነሱ የልማት፣ የመልካም አስተዳደር፣ የማህበራዊ አገልግሎት ጥያቄዎችን ለመፍታት ቅርቢያ ዘላቂ ሰላምን ማረጋገጥ እንደሚገባ ጠቁመዋል። ከሰላሳ ሁለት ያደሩ ፕሮጀክቶች አስራ ሶስት አጠናቀን ሌሎቹ ደግሞ ከሁለት የመስኖ ልማት ፕሮጀክቶች ውጭ መጠናቀቅ የሚችሉ ናቸው፣ እስከ ሰኔ ባለው አንዳንዶቹ እንዲያውም ለተደራሽነት በሚገርም ሁኔታ በጣም ሩቅ የሆኑ ከዚህ በፊትም ልማት ለማከናወን በሰላሙ ጊዜ የማይቻልባቸው አካባቢ ኮሚቴው ማህበረሰቡ ተደራጅቶ ተሰርቶ አሳይቶናል። ኢዳባት ከተማ አስተዳደር ከንቲባ ሀብትሸት ሞገስ በበኩላቸው ባጋጠመው የጸጥታ ችግር ምክንያት ማህበራዊ አገልግሎቶችን በሚፈለገው ደረጃ ተደራሽ ማድረግ ባለመቻሉ ሴቶችና ሕጻናት የከፋ ጉዳት እያስተናገዱ ነው ብለዋል። በጣም በርካታ ትምህርት ቤቶች ተዘግተዋል፣ ጤና ኬላዎች ተዘግተዋል። እናቶች በአምቡላንስ ስጦት ምክንያት ከቤት እየወለዱ የሚሞቱ በጣም በርካታ ናቸው። እንደ ከተማ አስተዳደርም እንደ ወረዳም እንደ ክልልም ለሰላም አሁንም እጃችን ክፍት ነው። በመርሃ ግብሮ የተሳተፉ የማህበረሰብ ክፍሎች በበኩላቸው የሀሳብ ልዩነትን በሰለጠነ መንገድ በንግግር በመፍታት የተገኘውን ሰላም ዘላቂነት ማረጋገጥ እንደሚገባ ገልጸዋል። በምክርና በውይይት ካልሆነ በጦርነት ሀውድመት ውጭ ሌላ የሚገኘው ሰላም አይኖርም፣ ጥቅም አይኖረውም። እኛ በሽምግልናችን በተለያየ እያርና ቆላውንም ደጋውንም በርካታ ስራ ሰርተናል። የሀገር ሽማግሌው የሃይማኖት መሪ ብዙ ስራ ሰርቷል። ዛሬ እንዳንቀባበር አብረን እንዳንውል እኛ በራብ ልንማማት ወንድም እና ወንድም ልጅና አባት እየተጋደልን እንገኛለን። ለዚህ መንግስት ከፍተኛ ጥረት አድርጎ ይህ እዚህ እኮ ከዚህ በራብና በችግር በኑሮ ሩነት የተንገበገበ ዝብ ነው ያለ። በመድረኩ በርካታ የሰላም፣ የልማትና የመልካም አስተዳደር ጉዳዮች በስፋት ቀርበው ውይይት የተደረገባቸው ሲሆን በቀጣይም ተመሳሳይ ህዝባዊ የውይይት መድረኮች በስፋት እንደሚካሄዱ ተገልጿል። በተያያዘ ዜና በማዕከላዊ ጎንደር ዞን ጭልጋ ወረዳ በወቅታዊ የጸጥታ ጉዳይ የሚመክር መድረክ ተካሂዷል። ማህበረሰቡ የሰላሙ ባለቤት በመሆን ሰላሙን መጠበቅ ይገባዋል ሲሉ ነዋሪዎቹ ተናግረዋል። ያለ ሰላም ልማትን ማረጋገጥም ሆነ ወጥቶ መግባት አይታሰብም ያሉት ነዋሪዎቹ የሰላሙ ባለቤት መሆንና ሰላማችን መጠበቅ የእኛ ድርሻ ነው ብለዋል። የልማት ስራዎችና ማህበራዊ አገልግሎቶችን በተገቢው መንገድ ለማከናወን ይቻል ዘንድ መንግስት ለሰላሙ ቅድሚያ ሰጥቶ እንዲሰራም ጠይቀዋል። የጭልጋ ወረዳ ዋና አስተዳዳሪ አቶ አዛናው አደባ ሰላም የሚመጣው መንግስት በሚሰራው ስራ ብቻ ሳይሆን ማህበረሰቡ ተቀናጅቶ አካባቢ መጠበቅ ሲቻል እንደሆነም አንስተዋል የግብርና ተግባራትን በአግባቡ ለማከናወን ሰላም ያስፈልጋል ያሉት የዞኑ ምግብ ዋስትና ኃላፊ አቶ ኑረዲን ሰይድ ጫካ የገቡ ኃይሎች መንግስት ያቀረበውን የሰላም ጥሪ ተቀብለው ሰላማዊ ኑሮ እንዲኖሩ የድርሻችሁን መወጣት አለባችሁ ብለዋል መረጃውን ያደረሰን የጭልጋ ወረዳ መንግስት ኮሚኒኬሽን ጽፈት ቤት ነው በአማራ ክልል የተከሰተውን የሰላም እጦት ዘላቂ መፍትሄ እንዲያገኝ የሀገር ሽማግሌዎች፣ የሃይማኖት አባቶችና ታዋቂ ሰዎች ሊሰሩ እንደሚገባ የጎንደር ከተማ ነዋሪዎች ተናገሩም። ለሰላም መረጋገጥ መንግስት በትኩረት መስራት እንዳለበትም አስተያየት ሰጪዎቹ ተናግረዋል። ደስታ ካሳ ተጨማሪ አለው። በኢትዮጵያ እየተከሰቱ ያሉ የእርስ በርስ ግጭቶችና የሰላም እጦት የፈጠሯቸው ችግሮች ዘርፈ ብዙ ሰብአዊ፣ ማህበራዊና ኢኮኖሚያዊ ቀውሶችን እያስከተሉ መሆኑን አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ተናግረዋል። አስተያየት ሰጪዎቹ በተለይ በአማራ ክልል የተከሰተው የሰላም እጦት ተጽዕኖ ከፍተኛ መሆኑን ያስታወቁት ክልሉ በልማትም ሆነ ሌሎች መስኮች ትንሽ ጉዳት እየደረሰበት ነው ብዬ አስባለሁ። የገበያው አለመረጋጋት፣ የህብረተሰቡ ከቦታ ወደ ቦታ አለመገናኘት፣ ገበሬውና የከተማው ህብረተሰብ ባለመገናኘቱ ሁለቱም ወገን ተጎድቷል። አሁን በአሁኑ ሰዓት ዝቅ ብሎ ነው ያለው። ከተማችን በዞናችን፣ እንዲሁም በሀገር ላይ ከፍተኛ ጉዳት አድርሶ ላብነት በትምህርት ላይ ተማሪዎች ሰፊ የትምህርት እድል እንዲያገኙ አልተደረገም። ሽምግልናና መሰል የቆዩ ሀገር በቀል የግጭት መፍቻ እሴቶች መሸርሸራቸው ግጭቶችን ለመፍታት አስቸጋሪ እንዳደረገው የሚያነሱት አስተያየት ሰጮቹ የሀገር ሽማግሌዎች፣ ታዋቂ ሰዎችና ሃይማኖት አባቶች ሰላም እንዲመጣ ኃላፊነታቸውን ሊወጡ ይገባል ብለዋል። የድሮ ባህላችን በሽምግልና የመፍታትና ትልቁ ትንሹን የማዳመጥ እሴታችን የተሸረሸረ ይመስለኛል። የሚመለከታቸው አካላት የቤተክርስቲያን ኃላፊዎች ኤስ ዎች ተጽዕኖ ፈጣሪዎች በአጠቃላይ ይሄን የሰላም ጦት ለመፍታት ጥረት ቢያደርጉ መልካም ነው የሚል እምነት ነው ያለው። እንደሚታወቀው በሀገር ባህል ሽምግልና የሚባለው ነገር አለ። በሱ መፍትሄ ይመጣል በሱ አማካኝነት። አንዳንድ ደግሞ አባወራዎች ደህና ሰው የሚባሉ አሉ። በሱ ሽምግልና ያው እየጠረስ ነው እንደሆነ ስታሁን የምናስበው ተስፋችን በሱ ነው። በሀገር ባህል ብለን የምናስበው ዘላቂ ሰላም ለማረጋገጥ በሚደረገው ጥረት መንግስት ትልቁን ድርሻ መውሰድ እንዳለበትም የጎንደር ከተማ ነዋሪዎች ይገልጻሉ። መተባበርና መደጋገፍን ማምጣት ከተቻለ የሰላም እጦቱን መፍታት እንደሚቻልም አስታውቀዋል። ከመንግስት ይጠበቃል ምለው። በአጠቃላይ መንግስት ኃላፊነት አለበት። ህብረተሰቡን፣ ክልሉን የመጠበቅ ኃላፊነት ያለበት ቢሆንም ቅድሚያ ግን ለሰላም በሩን እስካሁንም የከፈተ ይመስለኛል። ከዚህ በኋላም በሰፊው ከፍቶ የታጠቁ ኃይሎች መጥተው ተወያይተው በጠረጴዛ ዙሪያ ተቀምጠው ሰላም ቢፈጠር መልካም ነው እንላለን። ታጣቂዎች የራሳቸውን አጀንዳ አዘጋጅተው እውቅና እንዲያገኙ ራሳቸውን መዘጋጀት መቻል አለባቸው። መንግስት ደግሞ አጀንዳቸውን ተቀብሎ በሶስተኛ ወገን ድርድሩን ካልፈጸመ በቀር የምን መቋጫ የሌለው ግጭት ነው የሚሆነው ወደፊት። ስለ ሰላም የምናደርጋቸውን ስራዎች እንዲያጠናክር መስራት ያለበትን ስራ ይስራ ህዝቡም መስራት ያለበትን ስራ ይስራ፣ የሃይማኖት አባቶች መስራት ያለበት፣ የሀገር ሽማግሌ መስራት ያለበትን ስራ በጋራ ሳንከፋፈል አንድነታችንን የሚያጠናክር የውስጥ አደረጃጀት ልንፈጥር ይገባል። የሀገር ሽማግሌዎች ማክበር ቅድሚያ የሚሰጠው ጉዳይ መሆኑን ያስታወቁት አስተያየት ሰጪዎቹ ሰላም ለማምጣት በሚደረገው ጥረት ከታጣቂ ኃይሎች ጋር የሚደረገው የሰላም መንገድ እንዲሰምር፣ መንግስት ሰላም እንዲመጣ ማመቻቸት እንዳለበትም ገልጸዋል። አደሩን ተጠቃሚ የሚያደርጉ የግብርና ተግባራትን ለማከናወን እየተሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ አስታወቀም። መምሪያው የ201718 የምርት ዘመን የሰብል ልማት ንቅናቄ መድረክ በሁመራ ከተማ አካሂዷል። አምሳሏ ሞኘ ዝርስራለው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ የ2017-18 የምርት ዘመን የሰብል ልማት ንቅናቄ መድረክ በሁመራ ከተማ ተካሂዷል። በ2017-18 የምርት ዘመን ከ5610 ሄክታር በላይ መሬት በዘር በመሸፈን ከ13 ሚሊዮን ኩንታል በላይ ምርት ለማምረት ታቅዷል። የንቅናቄ መድረኩ የታቀደውን ምርት ለማሳካት ለአመራሩ ግንዛቤ ለመፍጠር እና የጋራ መግባባት ላይ ለመድረስ ታቅደው የተዘጋጀ መሆኑን የዞኑ ግብርና መምሪያ ኃላፊ አቶ አወቀ መብራቱ ገልጸዋል። ዞኑ የበጀት ችግር ያለበት መሆኑን ያስታወሱት አቶ አወቀ ባለው ውስን ሀብት የተሻለ ምርት ለማምረት እየተሰራ ስለመሆኑም ተናግረዋል። ለውጥ ለማምጣት በጣም በጀት ያስፈልጋል። እኛ ዞናችን እናውቋለን፣ ወረዳዎቻችን እናውቃቸዋለን። ያም ሆኖ ብዙ ልማት እያለማን ነው ያለ ነው እና በሂደት ተቋም ይገነባል። ነገር ግን ያለን የሰው ኃይል በጣም ብዙ ነው። ቅድም ገሬ ሲለው እንደነበር ማሰራት ከቻል ተቋም ገነባን ማለት ነው። ከነጻነት በፊት የአካባቢው አርሶ አደር በመሬቱ ተጠቃሚ አለመሆኑን በመጠቆም ነጻነቱ ባመጣው እድል አርሶ አደሩን ተጠቃሚ ለማድረግ መስራት እንደሚገባ ያሳሰቡት ደግሞ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገብረ እግዚአብሔር ደሴ ናቸው። ባለፉት ሶስት አስርት ዓመታት ዞናችን ይተዳደር የነበረው በማን ኃይል እንደሆነ ይታወቃል። ያኔ በመሬቱ በርስቱ በቀየው መጠቀም ያልተፈቀደለት ማህበረሰብ ነው እጃችን ላይ የነበረው። አሁን ፓወሮቻችን ገሩ ፓወር እጃችን ሲገባ የልማቱ ተጠቃሚ እንዲሆን የዘንድሮ የሰብል ልማት ሀፍት የሚያፈራበት አርሶ አደር ተወዳዳሪ አርሶ አደር የሚፈጠርበት እንዲሆን በልህና በቁጭት ተግባራዊ እንዲሆን እንስራ። በዞኑ ያሉ የበጀትና መሰል እጥረቶችን ለመቅረፍ የክልሉ መንግስት ቁርጠኛ መሆኑን የክልሉ ግብርና ቢሮ የግብርና ጥራትና ደህንነት ባለስልጣን አማካሪ አቶ ጥላሁን አለምነት ተናግረዋል። ቢሮው ያለ የሌላ አቅማችን ተጠቅመን ዞኑን ለመደገፍ ምንችለውን ያክል እናደርጋለን የሚል ምክንያት፣ ያ ማለት ግን በምንፈልገው ልክ በቂ ድጋፍ በቂ በጀት እናገኛለን ማለት ሳይሆን ያለውን ግን በተቻለ መጠን ሌሎች ዞኖች በሚደገፉበት ልክ ግብርና ብቻ አይደለም ሌሎችም ተቋማት እንዲደግፉ የሚቻለውን ሁሉ እናደርጋለን። የጠገዴ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አንባቸው መብራቱና የቀብትያ ሁመራ ወረዳ ግብርና ልማት ጽህፈት ቤት ኃላፊ አቶ ሳሙኤል ሰለሞን የመሬቱን ለምነት እንደምቹ አጋጣሚ በመጠቀም ከአምናው የተሻለ ምርት ለማግኘት እንደሚሰሩ ተናግረዋል። ኦልሬዲ መሬቱ ለም ነው። ብዙ በመረበሪያ የሚያስቸግርም መሬትም አይደለም። እሱን እንደ መልካም አጋጣሚ ተጠቅመን ባለው አንዳንድ ግብአት የሚያስፈልጋቸው መሬቶችም የማዳበሪያ አቅርቦት ለማቅረብ ኦሬዲ ያው ስራም እየተሰራ ነው ያለው። የአረንጓዴ አሻራ ስራ አሁን አስቀድመን መፍታት እንችላለን። ችግኞች አሉን። ይህን ችግኞች ደግሞ ተክለን አረንጓዴ አሻራ ብዙ ስራ ለመስራት አቅደናል። በ2017 18 የምርት ዘመን 50 ሺህ ኩንታል የሰው ሰራሽ ማዳበሪያ ወደ ዞኑ ለማስገባት በቅድ የተያዘ ሲሆን ኮምፖስትና ሌሎች ግብዓቶችን በአግባቡ በመጠቀም ምርትን ለማሳደግ እየተሰራ መሆኑ ተመላክቷል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ ዓለም አየሁ ነበርኩ። ጤና ይስጥልን።